ከባድ ችግር ውስጥ ገባች። ሁለቱም ልጆቿ አንድ ሰው ማፍቀራቸውን ስታቅ ግራ ገባት። ቆይ ለማን ነው እሺ የምለው? ለብርሃኔ ነው ወይስ ደግሞ ላደይ? እና በስተ መጨረሻ ደግሞ አባቷ ዲቭን እንዲታገባ ፈቅዶላታል ከስንት ዓመት በኋላ ከልጅነት እስከ እውቀት ድረስ ያልተፈታ ችግር ዴቭ በሚባለው ላይ ችግሩ በሙሉ ተቀርፏል። አባቷ በጣም ደስተኛ ነው። እና ምንድን ነው የማደርገው ብላ አለች። ብርሃኔ ብርሃኔ ዴቭን እንደምታፈቅረው ነገረችው። ዴቭ እጅጉን ግራ ገባው፣ የሚለው ነገር ሁሉ ጠፋበት። ቆይ ምን እያልሽ ነው? ብርሃን እኔ ግን የማፈቅራትና የምወዳት ሴት አለችኝ። እንዴት እንደዚህ አይነት ነገር ልታስብ ትችያለሽ? ሲጀምር አንቺና እኔ የዛን ያህል ቅርርብ አለን እንዴ? በዚህ ልክ እኔ ልታፈቅሬና ልቶጂ የቻልሽበት ምክንያት ምንም አልተዋጠልኝም እና በጣም ግራ ገብቶኛል ብሎ ሲላት ምንም ምክንያት አይስፈልገውም የሰው ልጅ ለመውደድ ምክንያት ያስፈልጋል እንዴ? አዎና መቼም ከሆነ ነገር ተነስተሽ አይደል እንዴ የሰው ልጅ ልቶጂ የምትቼው። ስለዚህ ብርሃኔ እባክሽን እባክሽን ይሄንን ሀሳብሽንና ይህንን አስተሳሰብ ሽን ብትታይ ይሻልሻል ብሎ ልክ ልኳን ነገራት። አዴ አዴ ስልኩ አልሰራለት ብሎ በጣም ጭልል አለች። አበደች፣ ጸጉሯን መንጨት ሆነ ስራዋ። ሊሊ እባክሽ ተረጋጊ አዴ፣ ተረጋጊ አዴ፣ አሁን ምንም ነገር አይፈጠርም። ቆይ ለምንድነው እንደዚህ የምትኘው? አይ ሊልዬ በጣም ፈርቻለሁ። እስኪ ተመልከች፣ ምክንያቱም የእውነት ብርሃኔ ዴቭን የምታፈቅረው እና የምትወደው ከሆነ ምንድን ነው የማደርገው? ሲቀጥል ይሄንን ነገር ለምንድነው ለእኔ ያልነገረችኝ? አንቺ ታዲያ ለምንስ ነው መጀመሪያ ቀድመሽ ለብርሃኔ ያላወራሻት? አይ እኔማ ያን ያህል ከባድ ነው ብዬ አላሰብኩማ። አየሽ ምናልባት ብርሃኔም እኮ እንደዛ አስባው ሊሆን ይችላል። ወይም ደግሞ ነገሮች ሲመቻችላት ልትነግርሽ አስባ ይሆናል። ግን ይሄ ነገር በፍጹም መሆን የለበትም ሊሊ። በአንድ በኩል እህቴ፣ በአንድ በኩል ደግሞ የማፈቅረው ሰው እና አንዳቸውን ከአንዳቸው እንዴት አድርጌ ነው መምረጥ የምችለው? በጣም ግራ ያጋባል። በዛ ላይ የኔ ስሜት አለ። ዴቭን እኮ ነፍሴ እስከሚወጣ ድረስ አፈቅረዋለሁ። በይ በይ ብላችሁ እዚያ ውስጥ ከከተታችሁኝ በኋላ ምንድን ነው የማደርገው ሊሊ ብላ ስትላት፣ አይዞሽ አደይ እኔ እያለሁ ያለሁ ምንም ነገር አይፈጠርም ብላ አለች። ለባርች ሊሊ ሁሉንም ነገር ነገረችው እና ብርሃኔ ቀድማ በጣም እንደሰመጠችና ዴቭ ደግሞ አሁን ላይ ያለው ነገር በጣም አስቸጋሪ ነው ብላ ስትነግረው ቆይ ግን ለምንድን ነው የዴቭ ስልክ የማይሰራው? እኔ ምን አውቃለሁ። አይ ምናልባትም እኮ የእውነት ካደይ ያችኛይቱ ልጅ ተመችታ ይሆናል። እንዴ ባርች፣ ለምንድን ነው እንደዚህ የምትለው? ባርች የእውነቴ ነው ምልህ፣ እንዳንጣላ እንዴ ኦይ ከመቼ ወዲህ ነው እንደዚህ አይነት ወንዴ ሆንከው? እህ ምን ላድርግ ብለሽ ነው ጠየቅሽኝ? ነገርኩሽ። ቢሆንም እንኳ በፍጹም እሱ እንደዚህ አይነት ነገር አያደርግም። ምናልባት ኔትወርክ አልሰራለት ብሎ ሊሆን ይችላል። ልክ ነሽ። ሊሆንም ይችላል ላይሆንም ይችላል። ያም ይሁን ይህ እኔ የምፈልገው አደይ ደስተኛ እንድትሆን ብቻ ነው። ሊልዬ፣ በህይወቴ እንዳንቺ አይነትና እንደ ሌሊ አይነት መልካም ሴቶችን አይቼ አላውቅም። ስለዚህ በፍጹም እንድታዝን እና እንድትታከዝ አልፈልግም ብሎ ሲል አታስብ። እኔም ደግሞ አላዝንም፣ አልተከዝም። አደይም እንደዛው። ሰላም ሰላም! ውድና የተከበራችሁ የህያ ቤቲ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም፣ ደህና ነኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ የሆኑ ነበር ሰዎች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዛሬ የፍቅር ፍቅረኛ መቶ የቤዛ ወንድም ፍቅርን የኔ ፍቅር ብሎ እቅፍ አደረጋት። ምን አለች? ማዘሯ ከመቼ ወዲህ ነው ወዲህ ነው ፍቅር፣ እንደዚህ አይነት ች ኤላን አዋረደው፣ ተሰማኛለህ። ከዚህ ከቤት መሄድ አለብህ። እንዴት ብትደፍር ነው ሊሊ ህይወት መልሰህ የገባኸው ምን አንተ ማነህና ነው ትናንትና መተህ የኔን ሊሊ የስንት ዓመት ፍቅረኛዬን እወስዳለሁ የምትለው? እስ በራሳቸው በከባዱ ተበጣበጡ። ሊሊ እባካችሁ እኔ ሁለታችሁንም አልፈልግም። ምን? እንዴት ገና ነገና ኤላ መጣ ብለሽ ነው እንዴ እንደዚህ አይነት ነገር የምትናገሩው? ምን ባርች እና ታዲያ ለአንተ ምን አይነት ስሜት ነበረኝ? ያም ይሁን ይህ ከኔ ጋር የጀመርነውን ነገር መጨረስ አለብን። ሲቀጥል ደግሞ ለዚህ ኤላ ለሚባለው ልጅ ብትናገሪው ይሻላል። ምን እኔ እኮ ለአንቺ ያለኝ ስሜት በጣም እራቅ ያለና ደቅቅ ያለ ነው። ለምን እንደዚህ ታደርጊያለሽ? እኔን ለመጉዳት ብለሽ ነው አይደል? እኔ መምጣቴን ስታውቂ እኔን ለመጉዳት ብለሽ ከዚህ ከልጅ ጋር ሆንሽ። አይ እባክህ ኤላ፣ አሁን እኔ አንድና አንድ የምፈልገው ሰላም ነው። ስለዚህ ከዚህ ቤት እንድትወጣልኝ እፈልጋለሁኝ። ሲቀጥል ደግሞ ለነገሩ ይሄ ቤት እኮ ያንተ ነው። ማለቴ ገንዘቡን አጠቃልዬ እስከምሰጥት ድረስ ትንሽ ጊዜ ታገሰኝ። ያን ጊዜ ሁሉንም ነገር ከሰጠሁ በኋላ አንተና እኔ ምንም የሚያገናኘን ነገር የለንም። እና ትናንትና ትተኸኝ ሂደህ እንዴት ዛሬ መጣህ? ለምንስ መጣህ? ወይስ ደግሞ ህይወቴን ለመበጥበጥ ነው? ባርች ተቀጠለ። እና አዎ ልክ ናት። በአንተ የተነሳ እንባደም ስታለቅስ ነበር። አልፎም አክስቷ ግታ ስታሰቃያት ነበረ። እና ይህን ሁሉ ረስታ ካንተ ጋር የምትሆን ይመስልሃል? ቆይ አንተ ምን አገባ ከእሷና፣ እራሷ አፋላት አይደል፣ እንደ መናገሪያ። አይ አንዳንድ ጊዜ ልልይ ለሰው አጉል አዛኝነት የምትለው ነገር አላት። እና ባሯ ደግሞ እኔ በፍጹም የማልፈልገው ጸባይ ነው። አሁን ቀጥ ብለ ሁጣ ብሎ ኤላን አባረረው አደይ አደይ እነበዛብህን አግኝታቸው፣ ውይ በጣም ይቅርታ። ያው አስቸገርኩሽ አይደል? አረ ምንም አላስቸገራችሁኝ። ምን ተፈጥሮ ነው? እናንተ ቀኑ ሙሉ ግን የጠፋችሁት እንዴ? አደይ ስልክ እኮ ደውለንልሽ ነበር። አንቺ ራሱ ሊሊ ጋ የተልነበርሽ? አይ ትንሽ እኮ ደበርበር አድርጎኝ ወጥቼ ነበር። ማለቴ ብቻዬን መሆን ፈልጌ። ምን እኛንን? እንዴ አረረረ። በፍጹም ይሄ የራሴ ጉዳይ ነው እ ስለዚህ አይነገርም ማለት ነው? በትክክል ሁሉ ነገር ይነገራል እንዴ? እና በዛ ነው እናንተ ጋር አይገናኝም። እኔም ብልሽ አሹንና ግን ሮማንን ማገኘት እንችላለን ወይ? እንደውም በጣም ደስ ይላል። እኔ ራሱ እነሱን ለማገኘት እኮ እየሄድኩ ነበር ብለው ተያይዘው ወደ እነ ፍቅር ቤት ሄዱ። የፍቅር ፍቅረኛ ማዘርን መንገድ ላይ አግኝቶ ፍቅር የምትባል ልጅ እዚህ ሰፈር ታውቂያለሽ እንደ ብሏት፣ አዎ የእኔ ልጅ እኮ ናት። ምን ቆይ አንተ ግን ምኗ ነው። ማለቴ አብረን ተምረናል። ጓደኛዋንን ብታይ በጣም ጨዋና መልከኛ ልጅ አለችሽ እያለ በደንብ ጀነጀናት። አየ እሱን እንኳ ተው፣ ፍቅር በጣም አስቸጋሪ ልጅ ናት። ቢሆንም ግን ውስጧ የዋህ ናት። ጎበዝ ናት ላልከው ደግሞ ሰነፍ ናት። ግን ደግሞ ይሁን፣ ያው ጓደኛ ለጓደኛ መሸፋፈን ያለ ነው ብላ ይዛት ይዛው ሄደች። ከዛ አሹ በጣም ደነገጠ። ምን እኔ አሹ ቀብራራው የምዬ ልጅ ቆይ ይሄ ማን ነው ትይ? ብሎ ሲላት አይ ይሄማ የፍቅር ጓደኛ ነው። አህ ነው አይደለም? እንዴት ብለህ ደግሞ እትየና ሳመናችሁ፣ እዚ ቤት ጭራሽ የፍቅር ጓደኛ ሆነህ መጣ? እያለ ብቻውን በውስጡ ማውራት ጀመረ። አሹ በቃ መሄድ አለብን ብለው ተያይዘው ሄዱ። ሮማንን ጠርታ እኔ የምልሽ ቆይ ግን ለማዬ እንዴት ብለሽ ነው ብታሳመንያት? አሞኛል ብለሽ ያመንሽው ትናንትና፣ ማለቴ ካሹ ጋር ሆናችሁ አየሽ? ፍቅር አንቺ የምትሰሪው እያንዳንዱ ሴራ በሙሉ አንቺን ጠልፎ እየጣለች ነው። ቆይ አንቺ ለምንድን ነው ከኛ ህይወት ውስጥ የማትወጪው? ሲቀጥል እመኝ፣ በዚያው ከቀጠልሽ ብቻሽን ነው የምትቀሪው። ምን ማለት ነው? እኔ እና ሹ ምን አደረግን? ምናልባት አሹ ለእኔ ስሜት ስላለው ሊሆን ይችላል እኔ ግን አለኝ። አይተሻል ? ወይስ ደግሞ አንቺ አሹን ተወጇለሽ? ወይስ እኔ እንዳፈቅርም ሆነ እንዳገባም አትፈልጊም? እኔ ኮ ፍቅር፣ ያንቺ ጸባይ በጣም ግራ ያጋባኛል። ምን እንደምትፈልጊ እንኳ አላውቅም፣ ብላ ስትላት ማዘሯ መጣች። ከዛ የቤዛ ወንድም የእኔ ፍቅር፣ የእኔ ብርሃን ብሎ ክፍ ሲያደርጋት በጣም ደነገጠች። ቆይ ምን እየተካሄደ ነው? አይ ማየት፣ ምንም፣ ይህን ልጄት ነው የምታየው። ከዛ እሱ ቶሎ ተቀዳደመና ትምህርት ቤት ነው አልኩሽ አይደል እንዴ። ምን ፍቅረኛውን፣ በጣም ይቅርታሽ። እውነት ለመናገር አንቺ እንደምትፈልግ ሁሉ ላደርግልሽ አልችልም እንዴ በዛብህ። እንደውም እኔ የመጣህበትን ጉዳይ ስላልተስተካከለ በጣም ደብሮኛል። ማለት ለእኔ ብለህ በጣም ብዙ ነገር ከፍልሃል እና ደግሞ በእኔ ምክንያት ምንም ነገር እንድታጣ አልፈልግም እንዴ እውነት ለመናገር ባንቺ ምክንያት አይደለም። አንቺ ደግሞ ለእኔ ትክክለኛዋ ሴት እንሆንሽ አሁን አመኝበታለሁ። ያኔ ላደረግኩሽ ነገር በሙሉ አሁን የምክስበት ነው። ደግሞ ቤቱን ወደድሽው አሁና በትክክል? በጣም ደስ ይላል። እንኳን የሚወደድሽው እና ደግሞ እኔ ራሱ ዝሃንችን ትቸሽ ቢሄድ እዛ እነ ዳይመንድ አሉ አይደል እንዴ። ሁሉንም ከነዳይመንድ ዳይመንድ ጋር ና እነ ሩታ ጋር ጨርሸው እመጣለሁ ብሎ እቅፍ አደረጋችሁ እሳቸውን እየበሉ እውነትም ደሃ ቤት ፍቅር አለ። በጣም ደብሯት ትከዝ ብላ ቁጭ ብላለች። ኪንጎ መጣና ምን ተፈጠረ አደይ? ምንሽ ነው እንደዚህ የሆንሹ? ባክህ በጣም ደብሮኛል። ምን እንደምል ራሱ አላቅም። ምንድን ነው የተፈጠረው ነገር? እኔ እውነት ለመናገር በዙሪያ በጣም እጅግ ብዙ አይነት ስቃይና መከራ እየደረሰብኝ ነው። ዲቭን ብርሃኔ ታፈቅሯለች እንዴ? ደግሞ ብርሃን ማናት? እህቴ ናታ። ወይኔ ጉዴ ግዴ እና አዴ ምን ልታደርግ ነው? አላውቅም። እውነት ለመናገር በጣም ግራ ገብቶኛል። በሌላ በኩል ደግሞ እኔ ዴቭን ፈቅረዋለሁ አውቃለሁ። እውነት ለመናገር ታውቂያለሽ፣ በፊት እኔ አንችን ማለቴ፣ አሁን አልፋል። ግን አሁን ላይ ራሱ በቃ ምልሽ ቅምጥልን በጣት ምን እንደምሆን ራሱ ማሰብ አልፈልግም፣ እያለ ሲያወራ፣ ቅምጥል ከኋና ሆና ትሰማዋለች፣ እና በጣም ነው የምታፈቅረት ማለቴ የድሮ ሁሉ ነገር ጠፍቷል ማለት ነው ብላ ስትለው፣ በሚገባው እውነታ ለምን ነገር አንቺ ጋ ያለው ነገር በሙሉ ምን እንደሆነ አላውቅም? ማለቴ ፍቅር ይሁን መጋኛ ይሁን በሽታ ይሁን አላውቅም፣ ግን ሙሉ ለሙሉ ለቆኝ አሁን አዲስ ሰው ነኝ። በዛ ላይ ከቅም ጥልጋ ጥልጋ አዲስ ህይወት ለመመስረት እያሰብኩም እያቀድኩም ነው። በቃ ስራም፣ ሌብነቱንም፣ ሁሉንም ነገር ትቼ። አየህ ጎበዜ፣ እኔ ወንድም እንደዚህ ነው። አንተም ሆንክ ዳይመንድም ምንም ነገር የሰው ገንዘብ አይጠቅምም። በራሳችሁ ሰርታችሁና ለፍታችሁ ስትኖሩ ነው ደስ የሚለው። የሰብላው የሰው ላብ መቼም ቢሆን ሊጠቅም አይችልም። ልክ ነሽ። እውነት ለመናገር አንቺ ገና መጀመሪያውኑም ተው ብላችሁ ታይ ተው ብለሽን ነበር ግን እኛ አንሰማም። ይህን ሁሉ ቅምጥል ስትሰማ ከኋላው መታ እቅፍ አደረገችው። ከዛ አደይ አየሽ፣ ቅምጥል ሁሌ የምትጠራጠሪው ነገር በከንቱ ነው እና እኔና ኪንጉ አሁን ላይ ከወንድምና እህት የዘለለ ምንም ነገር የለንም። ልክ ነሽ። በጣም ይቅርታ አደይ፣ እስከ ዛሬ ድረስ ላደረግኩሽ ነገር። ምንም ችግር የለውም። እና ታዲያ ግን አንቺ ምንሽ ነው እንደዚህ እየተከዥ ባክሽ? የግል ጉዳይ ነው ብላት፣ በቃ እኔ ልሄድ ብላ ሄደች። ባርች ባርች እና ቅምጥል እያወሩ ባሉበት ሰዓት እኔም ልክ ያን ጊዜ ግን አበባውን ለማን ነበር ብሎ አለው። ዳይም ኬንጎ ምን አገባ? ምን ችግር አለው ለአንተ ብዬ ተበድሬ ይኸው። ከቅምጥል ጋ እኮ ገጭ እኮ እያለ ነው እንዴ። ግን ለማን ነበር ወንድሜ? ምናልባት ለሊሊ። ምን ሊሊ ደግሞ ማናት? ተዋት እባክህ አንተ አታውቃትም። ምሽ ያለሽ ቅምጥል። እውነት ለመናገር ሊሊን እንደማፈቅራት እና እንደመወዳት ተናገርሽ። እንዴ እንዴ ተወዳታለህ እንዴ? ትሰምኛለሽ? እውነት ለመናገር ከንቺ ውጭ ይሄንን ወሬ ብሰማው አንላቃቅም። አረኒ ወፍ ምንም ነገር አልናገርም፣ አታስብ ባትናገሪ ነው እምሻለሽ ብሎ አላት። ውድህያ ቤት ቤተሰቦቼ የዛሬው አደይ ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁን።